ሰላም ሰላም የአገር ልጆች እንዴት ናችሁ? እኔ ክብሪ ስፋ የድንግል ማርያም ልጅ ደህና ነኝ። ዛሬ ደግሞ ልሰራ የፈለግኩት እና ይዤ የመጣሁ በርገር ነው ምሰራ። እንግዲህ ለበርገሩ የሚያስፈልገኝ ነገር የዶሮ በርገር ነው የምሰራው። እዚህ ጋ ይኸው እንደምታዩት ዶሮ ሥጋ አለኝ። እዚህ ጋ ደግሞ አንድ እንቁላል አለኝ። እንዲሁም ደግሞ እዚህ ጋ ቅመሞቹን የምፈልጋቸውን አዘጋጅቻለሁኝ። አንድ ማንኪያ ሚጥሚጣ የሻይ ማንኪያ ጨምር ያለው ለልጆች የምትሰጡ ከሆነ ግን ሚጥሚጣውን ተውትና ተኒትን እንዲያቃጥል ስለፈለግኩ ነው። እዚህ ጋር ደግሞ የስጋ መጥበሻ ቅጠል አለኝ። ፓውደሩ ዱቄቱ ማለት ነው። አንዴ ሻይ ማንኪያ፣ እንዲሁም ቁንዶ በርበሬ አንዴ ሻይ ማንኪያ፣ ነጭ ሽንኩርት ዱቄቱ አንዴ ሻይ ማንኪያ አለኝ። እዚህ ጋር ደግሞ አንዴ ሻይ ማንኪያ ፓፕሪካን አለኝ። እዚህ ጋር ጨው ደግሞ እንዲሁም ያስፈልገንን ያህል የሻይ ማንኪያ ያልሞላነው ያደረኩትን ያረኩትን የሚጥሚጣ ስለጨመርኩኝ የጅንጅብል ዱቄትም እንደዚሁ አንድ ሻይ ማንኪያ አለኝ ማለት ነው። እዚህ ጋር ደግሞ የተወቀጠ የዳቦ የድርቆሽ ድርቆሽ ዳቦ ያው ዱቄት አለኝ ማለት ነው። ለበርገሩ መስሪያ መጨረሻ ላይ የበቆሎ ዱቄትም እንደዚሁ አንድ ሾርባ ማንኪያም ይሆናለኝ። ወደ ስራው እንሄዳለን ማለት ነው። ይሄው እንግዲህ የችክን በርገር ነው የምንሰራው የዶሮ በርገር ቤታችን እንዴት አድርገን እኔ እንዴ እንደምሰራው ነው ማሳያችሁ ነው እንዴት አድርገን እንሰራ እዚህ ጋር ያዘጋጀሁትን ቅመሞችን ሁሉንም እዚህ ውስጥ ጨምራለሁ እንዲሁም ደግሞ እዚህ ጋር እንቁላላለን በሽንኩርት ማሽን ነው የምፈጫው እናንተ ያው እንደዛ ስጋው የምንፈጨው ማለት ነው። ቤት ውስጥ የተፈጨውን ስጋ ከምንገዛ እራሳችን ቤት ውስጥ እንዴት አርፈን እንደምናዘጋጅ ነው ማሳያችሁ። እንዲሁም እዚ ጋር ያዘጋጀሁት አንድ ሾርባ ማንኪያ የበቆሉ ዱቄት ኮርን ፓውደር አለኝ እሱንም እንደዚሁ ጨምራለሁ። እሱ የሚጠቅመን እንዲያያይዝልን ነው እና ያው ሲበላም ክርሽም ክርሽ ያደርገዋል። ቆንጆ ነው። ለዛ ነው አጣ። ወደ መፍጨት ነው የሚሄደው ማለት ነው አሁን። ይው እንደዚህ ከትቻለሁኝ ፈጭቼው፣ ደግሞ ጩኸ የማሽኑ ጩኸት እንዳይረብሻችሁ ተመ ይሄው የዶሮ ሥጋውን በዚሁ ሁኔታ ፈጭቼ አለሁኝ። አሁን ምንድን ነው ማድረገው? እጄ ላይ ዘይት ቀባና ስፕሬ አደርግና ግላፍስ እንዳይዝብኝ ጠፈጥፈዋለሁ ማለት ይሄው እኔ ግላስ የምጠቀመው በብረቱ ማድረግ እንችላለን፣ እንደዚህ እኔ ግን ያው ሀገር ውስጥም ያላችሁ ስለምታይ ሀገር ቤት እንደዚህ በብርጭቆ ማድረግ እንችላለን። ግዴታ ያ መኖር የለበትም። እንድች እያደረግን ክብ ለመስራት ማለት ነው እያደረግን እናወቃለን ማለት ነው። እንድች እያደረግን ሳይዙን እያደረግን እናወቃለን ማለት ነው። የሚፈልገውን ያህል ለናንተ ኢዚ እንዲሆንም ነው ማሳያችሁ በዚህ እንጂ መቅረጫው በብርጭቆ መስካፋ ብርጭቆ ክብ ክብ እንዲሆንልን ማለት ነው። ቻርጅ ይሄው እንድች እያደረግን በዳቦ ባዘጋጀ ነው የድርቆሽ ዳቦ ልጭ እንድች እናደርግና መጥበሻችንን በመካከለኛ ላይ ነው የምናግለው ልጭ ችክን በርገር ብለን ውጭ ከምናስ እንደዚህ ቤት ውስጥ ሰራዋለን። መጥበሻዬን እዚህ ጋ እያጋርኩ ነው እ በቃ ያህል አሁን አደርጋለሁኝ። በጎን ደግሞ ማበያም የሆነኝ ችፕስ እዚህ ጋር ኦቨን ውስጥ ከታለው ነው ችፕሱን አልጠብስም ዛሬ የዶሮ ሥጋውን በርገሩን ነው የምጠብሰው ማለት ነው በዘይት ይሄንን ግን ኦቨን ውስጥ ነው የምከተው ለግማሽ ሰዓት ያህል ይሄ እስኪደርስ ይሄንን እከታለሁ ማለት ነው ከጎን አዘጋጅቻለሁ ሳታችንን ነው በጣም አንግለው ይቻለን ማለት ነው ዘይቱን በጣም ባይፈላ ጥሩ ነው። ቀስ እያለ ያው ዶሮ ሥጋ ስለሆነ በደንብ መጠበስ ስላለበት እንዲያርፍ እኔ ጠብሼ መለስ አለሁ ማለት ነው። ይኸው በዚህ መልኩ ደርሶልኛል አሁን ቺፕሱ እስኪደርስልኝ ትንሽ ጠብቅና ተመልሼ ደግሞ እመጣለሁ ማለት ነው። ያው እንደምታዩት ችብሳችን ሳክን ቆንጆ ሆነው ደርሰዋል። ያው ኦቨን ውስጥ ነው ያደረኩት በዘይት አልጠበስኩም። እንግዲህ ለገበታ አዘጋጅቼው ደግሞ መለሳለሁ። አሁን እንግዲህ ለገበታ ቻርጅ ያዘጋጅቷለሁ ማለት ነው። ያዘጋጅቷው አንድ ነው ማደርገው፣ ዶሮ ሥጋዬን አደርጋለሁ። ዶሮ ሥጋው ላይ ምንድን ነው ማደርገው በርገር ሶስ አለኝ ስለታያችሁ ይሄው እንግዲህ በዚህ መልኩ ደርሶልናል ማለት ነው የዶሮ በርገራችን ሳንዱቻችን ሰርታችሁ ሞክሩት። እንደውም ጊዜው ጊዜያችሁን ሰርታችሁ ለተከታተላችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አዲስም ለመጣችሁት እግዚአብሔር ይስጥልኝ። ለነበራችሁትም ቆዩልኝ። ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁ ማድረጋችሁን አትርሱ። እንዲሁም ከወደዳችሁት ሼር አድርጉ። በሌላ ቪዲዮ ደግሞ እስክንገናኝ መልካም ጊዜ ቻው።